ብሽቅ ስሚ አንቺ ምንድን ነሽ? ምንድን ነሽ አንቺ ገረድ? ልቀቀኝ አንተ! ጫትዬ ቃም። ግን የባረብ ሀገር የኩላሊት በሽተኛ ሆኜ ቤት ኪራይ ከፍዬ ልጆች አስተምሬ አሳድጌ ዛሬ በሽተኛ ሁኝ ተቀምጫለሁ። እና ስለዚህ አሰላሙ አለይኩም ወረህመቱላሂ ወበረካቱ እንደምን አላችሁ ልኝ ዩቱብ ተከታዮቼ። ወላሂ ዛሬ አንድ ቪዲዮ ሶሻል ሚዲያ ሲዘዋውራች እጅግ በጣም ነው የያዘንኩት ማለት ነው። አንዲት እህታችን እንግዲህ ባሏ በጣም በባሏ ምክንያት እያለቀሰች ባሏ በጣም ሰድቧት፣ በቃ ስለዛ ተብኝ ለሁሉም ትምህርት ይሁን ብዬ ሶሻል ሚዲያ ላይ አምጥቸዋለሁ ብላ እና በጣም እየሰደባት ቪዲዮን አመጣላቸዋለሁ አሳያቸዋለውኝ ወይም አሰማችኋለሁ ማለት ነው። እና የሶስት ልጆች የወለደችለት ነው እንግዲህ ባሏ ማለት ነው። እና ያው አብዛኞቻቸው ሚስቶቻቸው ለግርድና ይልኩና አረብ ሀገር፣ እነሱ ሀገር ቁጭ ብለው ብር በማስላክ ብሩ ደግሞ ሲቋረጥ ስዲ በማስፈራራት በመጨመር እነሱ ቁጭ ብለው ጫት እየቃሙ የብዙ እህቶቻችን ህይወት የሚመሰቃቀልበት በትዳር ጉዳይ ማለት ነው እና ይቺ ልጅ ወላሂ በጣም ነው ያሳዘነችኝ። እስኪ ቪዲዮውን ተመልክተን እንመለስ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዳንቺ ያለሽ ያ እበት ማና አባሽ ስማን ይፈልግሻል። አንቺ በሽሽ ማና አባሽ ፈልግሽ? አይ ባለ የጥፍራም እረኛ ብሽ ያሳዝናል ወላሂ። ስሚ አንቺ ምንድን ነሽ? ምንድን ነሽ አንቺ ገረድ፣ ምን አባሽ ነሽ አንቺ? ከማን አንቺ፣ ከማን አባሽ በልጥሽ ነው ቆሻሻበት፣ ከማን ትበልጫለሽ አንቺ? ጁምል እየዛተባት ሁሉ ነው እንግዲህ ለጅቷ ላይ። እኔ እናንቺ ይለይልናል፣ በህይወት እያለን እኔ እናንቺ ይለይልናል። ለመኖር ያብቃን፣ እንተያያለን ኢንሻላህ፣ እንገናኛለን በአመቱም በአለትም መገናኘታችን አይቀርም። የዛን ሰዓት እኔ እናንቺ ይለይልናል፣ ችግር የለውም። ማን ነዋሪ ማን ሟች እንደሆነ የዛን ጊዜ እንተያያለን? እኔ አይብ ፈልጌ አይደለም ለመረጃ ስለፈለኩት ይቀመጥ እንዴ ነው ስልኬ ፎርማት ይሆነ ማለት ነው። እና ሰውየው የሶስት ልጆች እናት ነኝ ባረባገር ከገርጄ ልጆቼን ያስተምሬ አሳድጌ አስተምሬ ለደረጃ ላይ ለበቃ ያደረስኩ አልহামዱሊላ እሱ ጫት የቃማን የለሱ ጫት መቃሚያ ስለላልኩ ነው ይሄን እንደዚህ የሚወርድብኝ ሊቀ ቀኝ አንተ ጫትዬ ቃም፣ ግን የባረብ ሀገር የኩላሊት በሽተኛ ሁኜ ቤት ኪራይ ከፍዬ ልጆች አስተምሬ አሳድጌ ዛሬ በሽተኛ ሁኜ ተቀምጫለሁ። እና ስለዚህ ሊቀ ቀኝ ብዬ ስል ነው ይህንን ጉድ የሚዋርድብኝ እና እኔ አይብ እስካሁን ድረስ እኔ ቲክቶክ ላይ ጥጭ ስደንስ ወይም ስጨፍር ወይንም ደግሞ ስሳደብ አደለም የምታየው ማለት ነው። እኔ አልሐምዱሊላ ረብ ልዓለሚን እና አይብ ሸሽጉ እያላችሁ ለምትሉ እኔ አይ ብለህ መውጣት አይደለም። ከሆነም ደግሞ የኢትዮጵያ ሕዝብ ይወቅልኝ ማለት ነው። ምክንያቱም እየደወለ ገላታለሁ፣ ትምጣ ብቻ ገላለሁ እያለ በደወል ነበር የሚናገረው ማለት ነው። ስለዚህ ሀገር እየተገባ ዛሬ እየገደሉ ስለሆነ እኔ ልጆች አስተምሬ እሱን ቁጭ አድርጌ የበቀለብኩበት ወላ መን ወላ ወላሂ ነው ምላችሁ። ወላሂ የውሃ አያወጣም ውሃ ውሃ ውሃ የውሃ የመብራት የውሃ እንኳ ይከፍልም እንኳን የቤት ኪራይ ማለት ነው። እንኳን ቤት ኪራይ በሶስት ሺህ ብር እንኳን ዛሬ አረብ ሀገር ሁኜ በፊትም ስንት ግፍ አሳልፍ ያለሁ ማለት ነው። ዛሬ ላተሸክሜ ልጆች ያሳደግኩት ስለዚህ እኔ አይብ ለማውጣት አይደለም። አንዳንድ ልጆች በሰው ቁስላት እንጨት አትስደዱ። እኔ ለመረጃ ይቀመጥ ብዬ ነው ያስቀመጥኩም ማለት ነው። ስትፈልጉ አሳለፉት ቪዲዮውን አትመልከቱ ማለት ነው። ስለዚህ በሕይወቴ ላይ እየዛተ ስላስቸገረኝ ዛሬ በሪኮርድ ስላረግልኝ ልቀቀኝ። ጫትዬ ቃመ ጧት ይወጣል ማታ ይገባል፣ ጧት ይወጣል ማታ ይገባል። በዚህ ላይ ልጆችን ቤት አንድ ነገር ሰክሮ መጥቶ እንዳያደረግብ ብዬ ስቃዬ ሌላ ነው። እንጀራን ጡ ብሎ እንጀራን ከወጥ ጋር አደባልቆ በእግሩ እናንተ አበሏትን ብሎ መሬት ላይ በእግሩ አፈር ጋር ደብላቁ በደባልቆ በእግሩ በእግሩ ተላይ ተረግጦ ልጆችን ጾም የሚያወልቁ ጎበዝ ነው ስለዚህ እሱን ተሸክሜ ልቀቀኝ መጥሎህን እሰጣለሁ ልጆች ጋር ተቀመጥ ግን ልቀቀ ብዬባልቁ በና ን ጉድ የሚያሸክመኝ ማለት ነው እንጂ እኔ እራሴንም አክብሬ ሰውንም አክብሬ የምቀመጥ ሰው ነኝ አልሐምዱሊላ ረብል አለሚን ወላአኪን አንችንስ ማን ይፈልግሻል አለ አረብ ሀገር የምሰራውን እሱ ቁጭ ብሎ ቤት ኪራይ ተከፍሎለት ቀለብ ተሸምቶለት እየበላ ጫት እየቃመ ጠዋት ይወጣል፣ ማታ ይገባል። አልፈልግህም እባክህ ልቀቀኝ። ከህፃንነት ጀምር እስከ አዋቂ ድረስ ያየውል ነገር የለኝም። በቤተሰብ ግዳጅ ገብቼ ህይወት የተበላሽቶ ቀረ። እባክህ አሁን እንኳ ልለምንህ፣ ልጆችን አሳደግኩኝ። እባክህ የኩላሊት በሽተኛ ነኝ። በሽታ ልታመምበት እባክህ ልቀቀኝ ብዬ ባልኩበት እገላለሁ እያለ ይዝታል። አሁን መጨረሻ በሪኮርድ አስገባልኝ ማለት ነው እና ባካችሁ እኔ የኢትዮጵያ ሕዝብ ይወቅልኝ ህይወቴን ፈርቼ እኔ ው በኩላሊት በሽታ ተገኝተን ፈቀፈቁኝ። ይኸው ሀገር አልገባም ቤተሰቦቼን እናፍቄያለሁ፣ ልጆቼን እናፍቄያለሁ። ስምንት ዓመቴ ቤት የለኝም። ምክንያቱም እየሰራሁ እየለኩ እያስተማርኩ ልጆችን በኮንትራት ቤት ማለት ነው። ሐኪም ቤት እንኳ ስቶ የሚያሳክመኝ የለም ብርሱ አይሰጠኝም። ምን የከራሴ ካልሆነ ማለት ነው። ነይ ቶሎ ሚስቴ ብሎ እንኳን እንኳን መጨረሻ ገላት አለው ነው የሚለው ስለዚህ አንድ ሰው አልፈልግህም ልቀቀኝ ብሎ ሲባል፣ ይሄ ዛቻ ይዛታ እንዴ እሰደባለሁ እንዴ! ገረር ተብዬ ስሰደብ፣ ግም ተብዬ ስሰደብ፣ ሴት ልጅ እኮ ግም ብሎ መሳደብ ምን ያክል ከባድ ነው? አሁን እኔ እንኳ ብሰድበው ማለት ነው መሰለ አንቺ እውነት አለሽ፣ ከልጅነት እስካዋቂ ድረስ ያረኩልሽ ነገር የለም እውነት አለሽ፣ እባክሽ አፉ ተባብለን፣ ካሁን በላይ ያለውን ህይወት እንኳ እስኪ በይቅርታ እንምራ ይላል ብዬ ነበረ። እንደውም ልቀቀይ ብዬ ስናገር ማለት ነው ልቀቀይ ስለው እገልሻለሁኝ አንቺ እንገድዬ ጉርጓድ አስገባሻለሁ ነው የሚለው መጨረሻ ይኸው ሪኮርድ አረገልኝ ማለት ነው በፊት በደወል ነበረ እየደወለ ነበር በፊት እንደሚለኝ አሁን ግን ህዝብ ሀገር እንድሰማልኝ ይፈልጋለሁ ምክንያቱም እኔ ብሶኝ ሀገር እንኳ ያገባሁ እንደ የሰውዬ እገላታለሁ ነው የሚለው ማንም አያየኝም አንድ ቦታ ተደብቄ እገላታለሁ ነው የሚለው ስለዚህ ባካችሁ በሰው ቁስል እንጨት አትስደዱ እኔ አይ ብለ ማውጣት አይደለም እስከዛሬ ግቡና ቪዲዮ እዩ ቲክቶክ ላይ የምለቀው ማለት ነው። አንቲ አይቭ ቪዲዮ የለኝ። ምን ያል አልሐምዱሊላህ ረብል ዓለሚን እና ይሄን ኮሜንት ለሰጠሽ ደሞ ልጆች ኮሜንት የምትሰጡኝ በጣም አመሰግናለሁ። አላህ ይርዳሽ በሉኝ። እኔ በቤተሰብ ግደታ ገብቼ ሶስት ልጅም በወልድ ልጆች አሳድጌ አንገቴና ቀርቅሬ ኑሮ የመመራ ሰው ነኝ። አሁን ታመምኩ፣ በሽተኛ ነኝ። የኩላሊ በሽተኛ ነኝ። እግር ያብጧል፣ ጉልበቴ ያብጧል። እየተንቀጠቀኩ ነው። አባክህ ብዬ ባልኩበት ነው እንደዚህ እንጉዳ አረደብኝ ማለት ነው። ስለዚህ እንኳን አደለም ቀርቶን የሙስሊማ ሙስሊማ ልጅና ማንም የሰው ልጅ ግም ተብሎ አይሰደብም ማለት ነው። ይህ ሶስት ልጆች እናት ሶስት ልጆች ወልጄ በሰው ሀገር ተንገብግቤ አስታድርጌ ያስተማር ቆንጆ ነኝ እኔ ማለት ነው። እሱ ግን ጫትዬ ቃመ ይኸው፣ አንድ እንኳ የቤቱን ኪራይ ቀርቶ አይደለም ውሃ የኩባያ ውሃ እንኳ ከፍሎ የማይቀመጥ ሰው ነው እኔን እየተሳደበ ያለው ስለዚህ ስለ ህይወት ስላሰገኝ ለዚህ ነው እንደሰማችሁት እንግዲህ ከኋላ ልጅቱ እየተናገራችሁን ሰምታችኋል እሱም የተሳደበውንና ሀቂቃ ይቺ ልጅ ሚዲያ ላይ ስላወጣችሁ እንጂ ሚዲያ ላይ ያለወጣ ብዙ ጉድ አለ ብዙ እህቶቻችን በሁሉም ወንዶች ባይባሉ ከአገር ቤት ተቀምጦ እሱ ጫት እየቃመ እሷ እዛ መከራዋን እያየች ብር ትልካለች። የሆነ ነገር ወይ ቤት ስራ ወይ ቦታ ግዛ የሆነ ነገር ብላ ብር ትልካለች። ግን እዚህ ጋር ደግሞ ወይ ጫት መቃሚያ ነው ከጓደኞቹ ጋር አድርጎ በቃ አልበልታ ነገር ነው የሚያሳልፍበት፣ ወይ ከሴት ጋር ምናምን ነገር እና ይህ ደግሞ የብዙ እህቶቻችን የአረብ ሀገር ታሪክ ነው ማለት ነው። እና ጥንቃቄ አድርጉ ቢያንስ እሱ ሀገር ቤት ምን እያደረገ ነው የሚለውን፣ ጥሩ ነገር እየሰራ ነው የሚለውን ነገር ቢያንስ ቤተሰብም ሊከታተሉላችሁ ይገባል። እናንተ እዛሁ ናችሁ፣ ሊዋሻችሁ ይችላል። ና ቤተሰብ ሊከታተላችሁ ቤተሰብ ልታደርጉ ያለው ሁኔታ የሚነግራችሁ ይገባል ማለት ነው። አለዛ ስትመጡ ሁሉም ነገር ባዶ ሆኖ እናንተ ብላችሁ ልካችሁ ሁሉም ነገር ባዶ ሆኖ ሌላ ቀውስ ውስጥ እንዳትገቡ እህቶቻችን፣ ጥንቃቄ አድርጉ። ይሄ ነገር ለብዙ እህቶቻችን ትምህርት ይሆናል ብዬ አስባለሁኝ ማለት ነው። ይህን ቪዲዮ ወደዚ ተጠንቀቁ ፖሊስ ፖሊስ እህቶቻችን። ምክንያቱም በኋላ አረብ ሀገር ቆይታችሁ እንደገና ሀገር ገብታችሁ ሁሉ ነገር ባዶ ሲሆን ጭንቅላታችሁ ይነካልና ጥሩ አይደለም። ስለዚህ ቀድማችሁ ጥንቃቄ ማድረጉ መልካም ነገር ነው። ብራችሁን የያዙ ቁም ነገር የማይሰራ ባል ከሆነ በቃ ብራችሁን የያዙ ቁም ነገር የሚሰራ ከሆነ ደግሞ ሀገር ቤት ያለው ነገር እየጠየቃችሁ ምን እየተደረገ እንዳለ ማለት ነው እየጠየቃችሁ የራሳችሁን ቤተሰብ አድርጋችሁ መከታተል አለባችሁ። አላህ ከመልካሙ ያው ያድርገን ነው እንጂ አለዛ ከባድ ነው በአሁን ሰዓት። እና ይቺ ልጅ ወላሂ በጣም ነው ያሳዘነችኝ። እስኪ ያላችሁን ሀሳብ አስተያየት እናንተም ኮሜንት ላይ አስቀምጡ። የዛሬ ቪዲዮ ይህን ይመስላል። አሰላም አሌይኩም ረህመቱላ ወበረካቱ